በህይወት የኔ ሰው እንዲህ ዲስሪስፔክት አርጎ አናግሮኛ። እንጨት አምላኪ ለእንደዚህ አይነቱ ምህረት የሌለው ምላሽ እንሰጣለን ማያዳግም ማለት ነው። ሰላም ጤና ይስጥልኝ። በሌላ ቪዲዮ ተመልሼ ወደጋሚ መጥቻለሁ። በተለይ ደግሞ ከኢቤስ ጋር ተገናኘ ባልሰራ ደስ ይለኝ ነበር። ነት ለመናገር ምንም ደስ እያለኝ ር ለማካሄዱ ያለው አካሄድ የሚወጡ መረጃዎች በጣም የተዛቡ መረጃዎች ከመሆናቸው የተነሳ ጥርት ያለ መረጃን ለማቅረብ በጣም አስቸጋሪ እና ውስብስብ የሚያደርገው ነገር ስለሆነብኝ ነው። ገታ ለማድረግ የመኩ ለማንኛውም ግን ሁለት ዛሬ የወጡ ሁለት መረጃዎች አሉ። እነሱን ከኢቤስ ጋር በተገናኘ እና ከእህታችን ጋር በተገናኘ የወጡ መረጃዎች አሉ። ቅድም በነበረው ቪዲዮ ላይ መሀል ላይ አንድ የጠቀስኩላችሁ ነገሮች አሉ። መንገድ ላይ የሄዱ ኦርቶዶክሳውያን ክርስቲያኖችን ባለማህተቦችን ሂጃብ እያሰሩላቸው እንደሆነ ተናግሬ ነበር። እነሱ ላይ እንናገራለን። የስውራ ማርያም ጉዳይ እና የወንድማችን የእፎይ ጉዳይም ተካተውበታል። ነገር ግን ከኤቢኤስ ዜና እንጀምር። ኤቢኤስ ቴሌቪዥን በዚች ግለሰብ ጉዳይ ይቅርታ ቢጠይቅን መልሶ የይቅርታ መግለጫው አንስቶታል። መግለጫው በአጭሩ ልንገራችሁም ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሀዘንና በንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ሕይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህም ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆንም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም በወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሆኑ። አሁን ይህን ዜና እንደሰማን ቀጣይ የወጣው መረጃ ደግሞ ይሄኛው ዜና ነው። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ሰሞኑን ከቡርቱካን ጋር በተያያዘ ውዝግብ ውስጥ የገባው ኢቢኤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ ኢትዮሳት ላይ ስርጭት ማቆማቸው እየተነገረ ይገኛል። ምን እየተከሰተ ነው ብትሉኝ፣ ግን እውነት ለበናያገ ይሄ ነው የምለው መረጃ ስለዚህ ጥርት ያለ መረጃ በሌለበት፣ ለዛ ነው ይሄን ሀሳብ መስራት ያቆምኩትኝ። በጣም ይቅርታ፣ ቅር ያሰኛዎች ሰዎች ካላችሁ። ወደ እስልምና ትንሽ ንምጣ ከወንድማችን ጋር ዲን ጀምር በኋላ እስልምና የነቢያቱ ሃይማኖት ነው፣ የሚለው ላይ አንድ ጥያቄ አለ። ለሙስሊሞች ኦኬ፣ ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ፣ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ ነው። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ኢሳይያስ እንዲህ ይላል። እግዚአብሔር ምን ይለዋል? አንተ አባታችን ነህ ይላል። አምላኩን ምን አለው? አንተ አባታችን ነህ አለው። ሙስሊሙ ዛሬ ነቢያቱ በብሉይ ኪዳን የሚያመልኩት አምላክ ከሆነ የሚያመልኩት አምላካቸውን ወይ ደሞ አላህን አንተ አባታችን ብለው መጥራት ይችላሉ ወይ መናገር ይችላሉ ወይ ከተባለ አይችሉም ኦኬ አላህ አንድ ሙስሊም ተነስቶ አባት ወይ ደግሞ አንተ አባታችን ብለ መጥራትም ሆነ መናገር አይችልም። ስለዚህ አይጋጭም ወይ በብሉይ ኪዳን የነበሩት ነቢያት አምላካቸውን አባታችን ብለው እየጠሩ እናንተ ግን ያንኑ አምላክ ነው የምናመልከው እያላችሁ እርሱን አባት ብላችሁ መጥራት ካልቻላችሁ እንዴት እስልምና የነቢያቱ ሃይማኖት ነው ተብሎ ሊነገር ይችላል። ይህንን ጥያቄ በቅንነት እንድትመልሱልኝ ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ጥሩ ጥያቄ ነው ብዬ አስባለሁ። እስልምና የነቢያት ሃይማኖት ነው እያሉ ብዙ ይፈክራሉ። ብዙ እየሰማም ነው። በመጽሐፍቶቻቸውም ተጽፎ አይተናል። ነገር ግን ብዙ ማስረጃ ጠይቀናል፣ ብዙ ጊዜ ጠይቀናል። የማየት ማስረጃ ሊቀርብ አልቻልም። የሚያሳዝነው ነገር እሱ ነው። ወደ ሜን አጀንዳ አድርግ የመጣሁት ጉዳይ ላይ ልምጣ። ሂጃብ የሚባል ነገር አለ በእስልምና ለምታውቁት፣ መሸፈኑ ማለት ነው። ታሪሄ ትሬንድ በውጭ ሀገር ላይ ጀምሮ ነበር። ከዚህ በፊት አንድ ዚ ሲያቀርብላቸው ነበር። ለማንኛውም ቪዲዮን እያየ እናውራ። ድምፁ ኮፒራት ሊኖረው ስለሚችል ሚዩት እያደርግ፣ እንደምትመለከቱት እዚህ ቪዲዮ ላይ ሂጃብ እያሰሩላቸው ታምር ያለሽ ኮ ይህ ያምርብሻል፣ ስለዚህ ልብሱ ስራ ማረብሽ ልብሱ አሪፍ ስለሆነ ወደ እስልምና ነይ የሚል ነገር እየመጣ እንደምትመለከቷቸው ፈረንጆቹ ተጃጅለው እያዩቸውን ይሄ ማለት ነው። ስለዚ ሃይማኖቱ አይደለም ትምህርቱ አይደለም መጽሐፍቶቹ ተገምግሞ አይደለም። እነ ሁሉ ቢት ሃይማኖች ላይ ማንም ሰው ቢያዩ መጽሐፍቶቻቸው የሚገመግሙ ወደ ስልም እንደማይመጣ ያውቃሉ። ሲጀም ቁራን በአረብኛ ያነበበ ሰው ሙስሊም እንደማይሆን ስለምና በአማርኛ ያነበበ ሰው ሙስሊም እንደማይሆን ስለምናቀው ሀዲሳቱን ተተርጉሞ ቢያነባቸው እንደ ሙስሊም እንደማይሆን እናቃቸዋል። ምናያች ላይ ለዛ ነው ሀዲሳት ተተርጉሞ እንኳን አይለም ሀዲስ በአማርኛ ተተርጉሞ እኔ አንድ መጽሐፍ ብቻ ለ እስካሁን ድረስ ራሱ ከዛ ውጭ በእስልምና ተተርጉሞ ያለ የሀዲስ መጽሐፍ የለም። በአማርኛ ተርጉሞ የለም። ለምን ሲባል በአማርኛ ካነቡት ወደ እስልምና እንደማይመጡ ያውቃሉ። ስለዚህ አሁን ምን አይነት ጨዋታ የተጀመረው? እያምርብሻል እኮ ይህ እኮ ውበት ይሰጣል እያሉ ትምህርቱ አይነግሯቸውም። እስልምና ላይ ያለውን ተጽዕኖ አይነግሯቸውም። ለምን ሂጃብ እንደሚለብሱ አይነግሯቸውም። ነገር ግን ይሄ ያው ውበት ላይ ያተኮረ የለ እህቶቻችን። ስለዚህ ውበት እኮ ያምርብሻል እኮ ኢሃትስቲ ሲያምራ ብለው ደግሞ ኬንያ ውስጥ ደግሞ እንደዚህ ያደርጋል። ያኛው ውጭ ሀገር ላይ አውሮፓ ውስጥ መሰለኝ፣ ይኸኛው ደግሞ ኬንያ ውስጥ ነው። ያው እንደምትመለከቱት የተለያየ ቦታ ላይ ይሄን ትሬንድ አድርገውት እየቀጠሉ ነው። ትረዱኛላችሁ እያስተባለሁ ስለምን እያወራሁኝ እንደሆነ ታዲያ ይህንን የያዙ ሰዎች ወደ ሀገራችንም ይህን ነገር ሞክረውታል። እንመልከት። ያው ኢትዮጵያ ውስጥ ችግሩ አሁን ክርስቲያን ትሁን ሙስሊም እቅጠኛሁኝ ማንናገርም፣ ነገር ግን ማህተቧ ስላለ አንገቷ ስላለ የኛ ክርስቲያኖች ነች ብዬ ራስ መናገር እንደምታዩት ነው። ድምፁን ከከፈትኩት ያው ኮፒራይት ሊይዝብኝ ስለሚችል ዘፈን ስላለው የነሱ ዘፈን ስላለው ኮፒራይት ሊይዝብኝ ስለሚችል ከዛ አንጻር ነው። ታያኩት ተመልከቷቸው። የእኛ ልዩነት የትምህርት ሆኖ መሆኑ ቀረ። የእኛ ልዩነት የዶክትሪ መሆኑ ቀረ። የእኛ ልዩነት በፈጣሪ ላይ ያለን ልዩነት መሆኑ ቀረ። ለእኛ ልዩነት በቅዱሳዊ ላይ ያለን ልዩነት መሆኑ ቀረ እና ውበት ላይ ሆነ። ስለዚህ ውበት መለኪያቸው ተደርጎ እህቶቻችን እንደዚህ ያጃጃሏቸው ነው። ተመልከቱ። በነገራችን ላይ በእስልምና ሂጃብ ያላት ትዕዛዝ አይደለም የመሐመድም ትዕዛዝ አይደለም። ያለ ሴቶችን ጭን ሲያዩ መቋጠር ያቀታቸው የነ አቡበከር ሀሳብ ነው። አቡበከር የተባለው የመሐመድ ምክትል የነበረው ሰው የእሱ ሀሳብ ስሜት፣ መቋጠር ሲያቀታቸው ይሄን ሀሳብ አመጡ። ከዛ በኋላ ደግሞ እንደውም በሐዲስ ላይ ተነግሮ የሚገኘው አላህ ከእኔ ሶስት ቃል ተቀብዶ ወደ ቁራን ላይ ያስገብቶልኛል ያለው አንደኛው ያለውን ይህን የሂጃብን ሀሳብ በጣም ያሳዝናል። ለማንኛውም በትምህርት ሳያቀታቸው እስቲ ጥያቄ ይህን እንገልብጠው እና እንዲህ እንበላቸው እስቲ ኦርቶዶክሳዊ እህቶቻችን፣ ይህን የለበሳቸው እህቶቻችን፣ እስቲ ሂጃብሽን አውልቂውና መስቀል ነው እኮ የሚያምርብሽ፣ ነጠላ ነው እኮ የሚያምርብሽ ብናሳያት ስ የዛን ጊዜ እንያቸው እስቲ እንደዚህ የለበሳችሁ መስቀል ኖሯችሁ ሂጃብ የለበሳችሁ እህቶቻችን እንዲህ ቤል ጠይቃችሁ እስቲ አንቺ ሂጃብ ሽን አውልቂና እስቲ ይሄን መስቀልና ነጠላ ሞክሪ፣ እስቲ ሚምጣውና ያለን ጭራሽ ብለው ብለው ሂጃብ አስወልቀው መስቀል ልበሽ ያለን ተብሎ የሚመጣውን ጠብ እናውቃለን። እኛ ጠብ ለመጫር አይደለም ነገር ግን ሁሉም ነገር ገደብ ሲኖረው መልካም ነውና ተከባብረን ብንኖር ይሻላል ብዬ አስቤ ነው። ይህኛውን ደግሞ እንመልከት።

ሰራሁ ልጅ ሆነ ለምናገር ይቅርታ በዚህ ቪዲዮ መጠየቅ አለብን። በነገራችን ላይ በካህናት ላይ ማላገጥ ጀምሮ አለ። በድራማዎቻችን በፊልሞቻችን ላይ ካህናት ላይ ሲላገጡ ሲያሾፉ እንደነበር እናውቃለን። ስለዚህ ይህን ነገር ወደ ቲክቶክ ነው የመጣሁ የተደረገው እሱ ነው። ቅዳሴን የመሰለ ሚስጥራት የሚካፈሉበትን ቦታ ያንን የመሰለ ክርስቶስ የሚፈተትበትን ቦታ የሴት ዳሌ መሾፊያ አድርገው እያቀረቡ ያሉት ናዝና እዚህ ደረጃ ድረስ ረሰናል። ስለ ስውሯ ማርያም አንድ መረጃ ላካፍላችሁ በጣም አስቸኳይ መረጃ ነው። በፍጥነት ሼር ይደረግ። ስውሯ ማርያም ገዳም በግል ትራንስፖርት መሄድ ላሰባችሁና ለመሄድ ዝግጅት ላይ ያላችሁ በጥሞና አድምጡኝ። ስትወጡ ከቤት ቀጥታ እንደወጣችሁ ላንበረት መናሪያ ነው መግባት ያለባችሁ። ላንበረት መናሪያ ላይ ከሌሊቱ 11 ሰዓት ጀምሮ እስከፈለጋችሁ ሰዓት ድረስ መኪና አለ። ሚኒባስ መኪናዎች ናቸው ያሉት። እናም አይሱዚ ቀጥቅጥም አለ እስከ በሯ ድረስ 350 ብር ነው። አሁን ሰሞኑን በተፈጠረው ውዥንብር የተነሳ አንዳንድ ሸዋሸዋዎች ተጀምሯል። ይሄም ደግሞ ምንድ ነው መገናኛና ጣፎ አደባባይ በመቆም በሱና ቆሎውን፣ ምንጣፉን ይዞ ሶስት ቀንም ሰባት ቀንም ለመቆየት የወጣን ህዝብ ስውሯ ማርያም ብለው ተጣርተው ያስገቡና ከከተማ ከወጡ በኋላ ሂሳቡን 350 ብር አውጥተው ሲከፍሉ አይ እኛ ደርሶ መልስ ነው የጫናችሁ፣ ደርሶ መልሱን ክፈሉ ብለው በግዴታ የደርሶ መልስ እያስከፈሏቸው ነው። ይህ ማለት ሸዋሻ ነው፣ እየዘረፏቸው ነው ማለት ነው። እዚህ ተጠንቀቁ። ከላም ብረት መናሪያ ውጭ ባለ መኪና እንዳትሳፈሩ፣ ትበላላችሁ። ጥንቃቄ አድርጎ መበላት ይብቃ። ከነዲ የጋንድ ቢሮ ሄድን የዛሬ አመት ከምናም፣ በህይወቴ እኔ ሰው እንዲህ ዲስሪስፔክት አድርጎ አናግሮኛል እና አና ሚዲያ ላይ ማን እንግዲህ የማይወድሰዋል ተናዷል። ፎር ሰምሪ ገባው። ቁጭ አልኩኝ ባለሥልጣኑ ቁጭ አልኩኝ። ከዛ ቴምር ይበላል ስንት ቴምር በላ መሰለ ላይ መዓት ቴምር በላ። አንስቼም ልብላ በላ። ከዛ ስልኩን አየ። ወንበሮ ደስ እህ አለኝ ምንድን ነው ከዛ ብቻ ስደርስ እየወጣሁ ከቢሮ ቢሮ በር ላይ እጄን ጫንኩ በናዝሬቱ ጌታ በኢየሱስ ከዚህ ቢሮ ነቅዬሃለሁ አልኩት ከዛ ነግዬ እኔ ካሁን በኋላ ሰውዬ ጋ አልመጣም አንተ ሄዳለሁ አልኩት በሳምንቱ ነው በሳምንቱ ነግዬ ሲሄድ እቃ እያስረከቡ ስለሆነ አይሰሩም አሉት። ለምን ተነስቷል? አሉት። ከዛ የሚገርመው ልንገራት፣ እኔ ሌላ ጊዜ ሄድኩኝ አብረን ፀሐፊዋን ጠየቅናት። እከሌ ምነው በአንዴ የተነሳ? በዚህ ቢሮ ታሪክ አለች፣ በአጭር ጊዜ ከዚህ ወንበር የተነቀለ ሰው አይቻልም። ነገስታት ድል ነሱ። የሆነ አገር አዋጅ ተቀይራል። ኪታስ ትከፋራ ዲያ የሆነ ቢሮ ውስጥ ያለ ሰውዬ ታነሳል። እንግዲህ ምን ለማለት ፈልጊ ነው? እንግዲህ ከፍ ከፍ ያለ ወንበር ላይ ያላችሁ ሰዎች ፓስተርዬ ሲመጣ እንግዲህ በደንብ እንክብካቤ እንድታደርጉለት፣ የሚጠይቃቸውን ጥያቄዎች በደንብ እንድትመልሱለት ከዚህ ውጭ ክልል ራሱ አንድ ክልል ከፈለገ አቋቋማችሁ እንድትሰጡት። ምክንያቱም እኔ ለእናንተ ብዬ ምክንያቱም እያስጠነቀቃችሁ ነው ብዬ። ስለዚህ የሚፈልገውን ነገር አድርጉለት፣ እንዲህ እጁን በር ላይ ከጫነ ከባድ ችግር ስለሚፈጠር አስቡበት። ለማለት ያክል ነው። እናመሰግናለን። ጎልድ ወርቅነህ ጊዜ ረስጥልኝ ለማንኛውም እስቲ ወንድም ፎይገለምታ በአንድ ወቅት ላይ ኮሜንት ላይ እንዲህ ብሎ ሰድቦት ነበር፣ እንጨት አምላኪ። ለእንደዚህ አይነቱ ምዕረት የሌለው ምላሽ እንሰጣለን ማያዳግም ማለት ነው። ምክንያቱም እኔ ጋር እንደዚህ አይነት ቀልድ አይሰራም። ስታከብር ትከበራለህ። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ላይ ሄደ ምትጎበኝ እንደወንክ በመረጃ አሳይሃለሁኝ። ድንጋይ አምላኪ መሆንህን ያውም ጥቁር ድንጋይ እንደምታመልክ ማለት ነው። ሳይ አልቡሃሪ 43 76፣ እና 77 ላይ የተዘገበ ሐዲስን ላንበብልህ። እንደዚህ ይላል። ዊ ዩዝ ቱ ዋርሽፕ ስቶን ድንጋይ እናመልክ ነበር። እንደ ዌን ዊ ፋውንድ ኤ ቤተር ስቶን ዳንድ ፍርስት ዋን ተመጀመሪያው የተሻለ ድንጋይ ስናገኝ ዊ ውድ ስሮ ዘ ፈርስት ዋን፣ የመጀመሪያው ምን እናደርገዋለን? እንጥለዋለን። እንደ ቴክ ዘላተር እና ሁለተኛውን እንይዛለን። በት ዊ ኩድ ኖት ጌት ስቶን ዜን ዊ ውድ ኮሌክት ሰም ኤርዝ ዛት ኢዝ ሶይል፣ ግን ድንጋይ ካጣን አፈር እንሰበስባለን። እንደዚን ብሪንግ ሺፕ እንደ ሚልክ ዳት ሺፕ ኦቨር ኢት በግና መጣና ከዛ ላውሌ እናልበዋለን አፈሩ ላይ ማለት ነው። እንደ ፕሪፎርም ዳ ዘ ተዋፍ አራውንዲት ከዛ ምን እናደርጋለን? እንዞራለን። ምኑ ላይ? የሰበሰቡት አፈር ላይ ማለት ነው። ዚስ ማች ስቱፒዲቲ ማለት ነው። ድንጋይ ያመልኩ ነበረ። የተሻለ ትልቅ ድንጋይ ሲያገኙ ያኛውን ድንጋይ ይቀይሩታል። ድንጋይ ካጡ ደግሞ አፈር ከምረው አፈሩ ላይ በጋ አልበው አውኩተውት ማለት ነው እንዲያያዝ እሱን ይዞሩት ነበረ። በጣም የሚገርመው ደግሞ ይሄንን ሲያደርጉ ራቁታቸውን ነው። ሴቶቹ ራቁታቸውን ምንም ልብስ ሳይለብሱ ማለት ነው። ይህም ሳይ ሙስሊም 3028 ላይ የተዘገበ ነው። ዱሪንግ ደ ፕሪ ኢስላሚክ ደስ ዊሜን ሰርከምቡሌትድ ደካባ ኔክድ ሀው ሰርከምቡሌትድ ኔክድ ራቁታቸውን እሺ ሙሐመድ ከመዲና ወደ መካ ሲገባ ምንድን ያደረገው ሙሐመድ ከመካ ወደ መዲና ከስደት በኋላ ሲመለስ ያደረገው 360 ድንጋዮችን ጣዖቶችን መሰባበር ነበረ ይህም በቡሃሪ 2478 ላይ የተዘገበ ነው ግን ጥቁሩን ድንጋይ ካዕባን ትቶላችኋል ይህንን ካዕባ ልክ መካ ሲገባ ሙሐመድ ምን ያደርግ ነበር ይህ ስመው ነበረ ቡሃሪ? 1603 ላይ የተዘገበ ነው። እንደዚህ ይላል አይ ሰው አላስ ሚሴንጀር አራይቪንግ አት መካ ሂ ኪስድ ደ ብላክ ስቶን ኮርነር ፈርስት ይላል። በመጀመሪያ እንደገባ መካ ምንድ ነበር የሚያደርገው? ጥቁሩን ድንጋይ መሳም ነበር ማድረግ ነበረ። ተከታዮቹስ የመሐመድ ተከታዮች ግን ድንጋይ መሳም ፍላጎት አልነበራቸውም፣ ደስተኛም አልነበሩ። ምክንያቱም ድንጋዩ ምንም ቫሊዩ እንደሌለው ምንም ሊያደርግ እንደማይችል ያቁርት ነበረ። ይህንንም በሳይ ሙስሊም 127 ቢለ የተዘገበ ነው። እንደዚህ ይላል ኢብን ዑመር አላህ ቢ ፕሌስድ ዊዝ ዜም ሪፖርት ዳት ዑመር አላህ ቢ ፕሌስድ ዊዝ ሂም ኪስድ ደ ስቶን ንድ ሴድ አም ኪሲንግ ዮ ዌራስ አይ ነው ዳት ዩ አር ስቶን ዩ አር ስቶን በት አይሰው አላስ ሚሴንጀር ኪሲንግ ዩ ዳትስ ዋይ አይኪስ ዩ ይላል አንተ ድንጋይ እንደሆንክ አውቃለሁኝ ምንም ልጠቅመኝ ልጎዳኝ እንደማትችል አውቃለሁኝ። የሳምኩህ አለ ነቢዩ ሲስምህ ስላየው ብቻ ነው። ያላ መልእክተኛ ሲስምህ ባላይ ኖሮ አልስምህም እያለ ነው። ይሄ ሰው ይሄ ሰው ጥሩ ግንዛቤ አለው። ድንጋይ መሳም፣ ድንጋይ ማምለክ ምንም ቫሊው እንዳሌለ ያውቃል። ነገር ግን ነቢያችሁ ስላዘዘ ብቻ ምን አደረገ? ድንጋይ ሄዶ ይስም ነበረ። ነቢያችሁ ስላደረገ ያደርግ ነበረ። ይህ ጥቁሩ ድንጋይን ግን ተራ ድንጋይ ነው ብለህ እንዳታስበው። ደግሞ ነብይህ እንዴት አድርጎ እንደቆለፈ ልንገር፣ ከገነት የመጣ ነው አለህና፣ ሸወደ አየ። አንተ ብዙ ጭጨት አልካረል። ኢትዮጵያ ውስጥ ጨቅ ድንጋይ አለን ብዬ እንዳልልህ ነብይህ እንዴት እንደሸወደ ልንገር፣ ከገነት የወረደ ነው አለህና። ጀሚ አልተርሚዲ 877 ላይ እንደዚህ ይልሃል። ኢብን አባስ ናሬ ትዳት ኢብን አባስ ነው የተረከው ሜሴንጀር ኦፍ ያለ መልእክተኛ እንዲህ አሉ። ዘ ብላክ ስቶን ዲሰንድድ ፍሮም ዘ ፓራዳይዝ ጥቁሩ ድንጋይ የወረደው ከገነት ነው አሉ። ኢት ወዝ ሞር ዋይት ዛን ደ ሚልክ ከወተት በጣም ነጭ ነበር አሉ። ዜን ኢት ወዝ ብላንክድ ባይ ዘ ሲን ኦፍ ዘ ቺልድረን ኦፍ አደም በአዳም ልጆች ኃጢአት ነው የጠቆረው አሉ። ይህንን ጥቁር ድንጋይ ይህ ጥቁር ድንጋይ የጠቆረው በነገራችን ላይ ፕሪ ኢስላም ሴቶቹ ወር አበባቸውን ይቀቡት ነበር። ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድን ነው? እሱ ልጅ ያሰጠናል ብለው ልክ እንትን መስዋዕት ያቀርቡለት ነበር። በቃ ሴቶቹ ፔሬዳቸውን እየቀቡ በዚህ ምክንያት ነው የጠቆረው። ምንም መሸፋፈን አያስፈልግም። ነቢያችሁ ግን ምንድን ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነፃ ነበር ከገነት ነው የመጣው ይላል። ውሸት እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ። በአዳም ኃጢአትን የሚጠቁረው ብሎ ያለበት አለ አላህ የለም። ሙሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት የሚነጣ ነበር አለ አላህ። ከወተት የሚነጣ ድንጋይ? ልክ የላችኋለሁ። ከገነት ብሏችኋል አላላችሁማ? ካላላችሁ ሙሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘ መሰለ ቆልፎ ይሄንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ እ የአላህ ቀኝ እጅን እንደመያዝ ነው። የአላህ እጅን እንደማግኘት ነው አለ። ላምብብል ሱናን ኢብን መጃ 2957 ላይ እንደዚህ ይላል። ዌን ዊ ሪችድ ብላክ ኮርነር ዌር ብላክ ስቶን ኢዝ ሂ ሴድ ኦ አቡ ሙሐመድ ዋት ሃብ ዩ ሂርድ አባውት ዲስ ብላክ ኮርነር አታዘይድ አቡ ሄሬራ ቶልድ ሚዳት ሂ ሂርድ ደ ሚሴንጀር ኦፍ አላ ሴ ሁዌቨር ፌስ ኢት ኢዝ ፌሲንግ ደ ሃንድ ኦፍ ዘ ሞስት መርሲፉል ይላል። ስለዚህ ይህንን ድንጋይ ፊት መቅረብ ምን ማለት ነው? የአልረሃማን እጅን እንደ ማግኘት ነው። ስለዚህ የአላህን እጅ ማግኘት አስበዋል። የአላህ እጅና ይሄ ድንጋይ ከተነጸጸ አጸሩ ይሄ ድንጋይ ተራ ነው ልትለው ትችላለህ። ይሄ ድንጋይ ካላህ እጅ ጋር የሚነጻጸር ከሆነ ሌላ ልዝ ጨምር ይሄንንም አልቀበልም ብትል እንደገና ኃጢአትህን የሚያሰርልህ የድንጋይ ነው። ኃጢአትህን የሚደመስስል የሚሰርዝልህ የድንጋይ ነው። ሱናን ነሳኢ 2919 ላይ እንደዚህ ይላል። ኢትወዝናሬት ትርፍሮማ አብደላ ቢን ኡቤድ ቢን ዑመር ዳት ኤማን ሴድ ኦ አቡ አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ተችንግ ዲስ ቱ ኮርነርስ ይሴድ አይሄድ ደሚሴንጀሮፋላ ሴስ ተችንግ ዴም ሬስ ሲን ታንግ ደም ሬስስ ሲን እን ይሄርድሂም ይ ኤቨር ሰርምbሌት ታምስ ኢ ስ ላ ፍሪንግ ስሌቭ ይላል። ስለዚህ የለህ መልእክተኛ ምን ሲሉ ሰምቷቸኋል? እነኝን ጥቁር ድንጋውን ጫፍና ጫፉን መንካት መሳም ኃጢአትህን ሚደመስስ ይቅር ሚያስብል ነው። አስበኋል ይህ ጥቁር ድንጋይ ሄደህ እንድታመልክ አርጎውሃል። ኢትዮጵያ ውስጥ ጨቅ ድንጋይ ነበረልህ እኮ። እኔ እዚህ ሰፈራችን አለ ብዙ ብላክ ስቶኖች፣ ባልጩቶች ብዙ አሉ። እነሱን እንዳታመልክ ምን ተባልክ ግን፣ ይሄ ድንጋይ ከሰማይ ነው የወረደው ተብለ ተቆለፍክ ማለት ነው። አስበዋል። ይሄ ድንጋይ ከሰማይ ነው የወረደው ተብለ ስትቆለፍ፣ ይሄ ብቻ አይደለም። ይሄ ድንጋይ አለ እ እንደ ሰው ምላስና አይን ኖሮት በቅያማ ቀን በእናንተ ወይም በትንሣኤ ቀን

ባላፊት ሁለት አይምን ምላስና ሁለት አይን ዞ ይነሳል ይላል። ድንጋይ ማምለክ ማለት ይሄ ነው። በመቶ ሺህ ብርህን ገፍግፈ ሄደ ድንጋይ ታመልካለ። ወዳጄ ከድንጋይ አምልኮ ነፃ ውጣ። ክርስቶስ ከሰማይ የወረደው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ወረደ በቀር ወደ